ሰምና ወርቅ ማለት የኒህም የሶስቶች ጎዳና ስማቸው ነው። ሰምና ወርቅ በተለይ ደግሞ ተብሎ የሚነገረው የዋሸራ ቀላል ቀላል ሰምና ወርቅ ሰም ይሄ ነው ወርቅ ይሄ ነው ተብሎ የሚለይ ነገር ኋላ ማለት ነው። ጎዳና ማለት ደግሞ ምንም ውስጡ ሰምና ወርቅ ቢኖረው ሁሉ ጠባቃ ሆኖ ጥብቅነት ያለው ጎዳና ስም ስም እየተሰጠው ይሄ ይሄ ጎዳና ይሄ ይሄ ጎዳና እየተባለ የሚሰጠው የተለዋወጠ ነገር ሰምነ ወርቅ የማትለየው ጊዜ አንድ ጎዳና ናት። ያ ግን ልዩ ልዩ መንገድ ያለው ማለት ነው። ልዩ ልዩ መንገድ ያለው ማለት ነው። የጎንጆችም ደግሞ ከዋድላ ብዙም አይደራቅም። የጎንጅ እነሱ እንዲህ ያጠብቁታል። ዝም ብሎ ነው፣ ብቃ ስሙን ማጋጨት ነው። እና ይሄ ነው ሰምና ወርቅ የሁሉም ሰምነ ወርቅ ነው። ቀኝም ሰረሩ ግራም ሰረሩ፣ መገናኛው ኮሩ ይባላል። ሰምነ ወርቁ ለሶስቱ ሁላ ነው ሰምነ ወርቅ ማለት ብዙ ሐተታ አለው። ሰም ማለት ምንድን ነው? ወርቅ ማለት ምንድን ነው ይባላል። ሸላሰሪ ይላል። ይሄ አንጠረኛው ማለት ነው። ገሉን ይሰራዋል። ገሉን ይሰራና ከዚያ ላይ ይቀርጽበታል። ለምሳሌ መስቀል ለመስራት ከሆነ የተንፊለዳ ፊደዳ አስመስሎ ይቀርጻል። ከገሉ ላይ ኋላ ወርቁን አቅልጦ ያፈስበታል። ለዚያ ላይ ሰሙን፣ ሰሙን መጀምር ሰሙን መጀምር ኋላ ወርቁን አፍስሶ ሲያፈስበት ሰሙ ቀልጦ ይከላል። መስቀሉ የዚያን ህብር ይዞ ይቀራል። ያ መስቀሉ የሚደረገው ማለት ነው። ሰምና ወርቅ እንደዚህ ሁሉ እንደዚያ፣ እንደ ፈሳሹ፣ እንደ ሰሙ እንደሚፈሰው በሰም የተነገረው ረጋፊ ነው። ያ ወርቁ መስቀል እንደሆነ ደግሞ ወርቅ የሚባለው ዕለታዊው ተፈላጊው ፍሬው ነገር ማለት ነው። ስለዚህ ሰምና ወርቅ ይባላል።